ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው። ሁሉም አማን ነው። እኔ ጋ ሁሉ ሰላም፣ ፈጣሪ የተመሰገነው። ዛሬም እንግዲህ ፈጣሪ ፈቅዶ እንግዲህ ሌላኛው እንግዲህ ቪዲዮ ደሞ እንግዲህ መጥቻለሁ ማለት ነው። እንግዲህ ዛሬ ለየት ያለ አንድ ቪዲዮ ነው፣ ዛሬ መረጃዎችን የማካፈላቸው። እሱም ደሞ እንግዲህ ዛሬ ኢንተርኮንቲኔንታል ባላስቲክ ሚሳኤል ስለሚባሉት ወይ ደግሞ አህጉር አቋራጭ ባላስቲክ ሚሳኤል ምንድነው፣ እንዴት ይሰራል፣ ስቴፖቹ ምንድናቸው የሚለውን እንደውም ደግሞ እነዚህ ሚሳኤሎች እንግዲህ ታርጌታቸውን ወይ ደግሞ እንዴት ነው የሚያውቁት እንዴት እንዴት ነው ታርጌታቸውን ሄደው የሚመቱት የሚሉትን እንግዲህ ወዘተ እንግዲህ በነዚህ ላይ እንግዲህ መረጃዎችን እንግዲህ ላካፍላችሁ ነው ይህንን ቪዲዮ እየሰራሁት ያለሁት ማለት ነው። እንግዲህ ስለ ኢንተርኮንቲኔንታል ባላስቲክ ሚሳይል ወይ ደግሞ ስለ አህጉር አቋራጭ ባላስቲክ ሚሳይል በአንድም በሌላም መረጃዎችን በተለይ በዜና መልክ ልሰሙ ትችላላችሁ። በተለይ እንደነ ቻይና፣ እንደነ ሩሲያ፣ እንደነ አሜሪካ ወዘተን እንግዲህ እንደነ ሰሜን ኮሪያ ወዘተ እንግዲህ ስናነሳ እንግዲህ በእነዚህ አገሮች በዋናነት ከሚነሱባቸው ከሚታወቁባቸው ነገሮች አንዱ አህጉር አቋራጭ ባላስቲክ ሚሳይሎችን ባለቤት መሆናቸው ወይ ደግሞ እነዚህ ዓለምን ሊያጠፋ ይችላል ተብሎ ስለሚባለው ስለዚህ ስለ ኒውክሊየር ሚሳይል እንግዲህ ወዘተ እንግዲህ በአንድም በሌላም እንግዲህ መረጃዎችን ሊኖራቸው ይችላል ማን ነው እንግዲህ ዛሬ ደግሞ እንዲያው ለተወሰነ ለመረጃ ይጠቅማል በሚል እንግዲህ በዚህ ጉዳይ ላይ ላወራችሁ ነው ማለት ነው። ወይም ቪዲዮ እየሰራሁት ያለሁት በመጀመሪያ እንግዲህ ምና ምንድን ነው ራሱ ኢንተርኮንቲኔንታል ባላስቲክ ሚሳይል ሚሳይል ኢንተርኮንቲኔንታል ባላስቲክ ሚሳይል ምን ማለት ነው? ሀቲስ ኢንተርኮንቲኔንታል ባላስቲክ ሚሳይል ኤንድ ሀዊት ወርክስ የሚል በሚለው ዙሪያ ላይ መረጃዎችን እንግዲህ ያካፍላቸዋለሁ ማለት ነው። እንግዲህ ከዲፊኒሽን ስነሳ እንግዲህ ኢንተርኮንቲኔንታል ባላስቲክ ሚሳይል ኢዝ ሎንግ ሬንጅ ሚሳይል ዲዛይንድ ቱ ዲሊቨር ኒውክለር ዋርሄድስ አክሮስ ዘ ኮንቲኔንት ነው። እንግዲህ በአጭሩ እንግዲህ ኢንተርኮንቲኔንታል ባላስቲክ ሚሳይል ወይም አህጉር አቋራጭ ባላስቲክ ሚሳይል ማለት የኒውክለር ፈንጂዎችን እንግዲህ ተሸክሞ ሄዶ አህጉር አቋርጦ ጥቃት መፈጸም የሚችል የሚሳኤል አይነት ነው ማለት ነው። እንግዲህ ከዲፊኒሽኑ ብንነሳ እንዴት ነው የሚሰራው? ፌዞቹ ሂደቶቹ ምንድናቸው? የሚለውንም በዚህ ደግሞ እናያለን ማለት ነው። የመጀመሪያው እንግዲህ ፌዙ እንግዲህ ሀው ኢት ወርክስ ወይ ደግሞ እንዴት ይሰራል ብለን ስንል የመጀመሪያው ምናየው ሂደት እንግዲህ ላውንቺንግ ነው ማለት ነው። ላውንቺንግ ማለት ምጥቀት ማለት ነው። በመጀመሪያ እንግዲህ የሚሳይሉን የተሸከመው ሮኬት የመምጠቅ ሂደት ነው የሚኖረው ማለት ነው። እንግዲህ የመጀመሪያው እንግዲህ

ኢንተርኮንቲኔንታል ባላስቲክ ሚሳይል ከሁለት ቦታ ላውንች ሊደረግ ይችላል፣ ሊመጥቅ ይችላል። የመጀመሪያው ከኮንክሪት የተነሳ አንደርግራውንድ በጣም ጥልቅ ከሆነ ጉድጓድ በጣም በጠንካራ ኮንክሪት ከተገነባ ጉድጓድና እንዲሁም ደግሞ አፉ ደግሞ ከተለያየ ጥቃት ለመከላከል በሚችል በጠንካራ ብረት ብረት የተከደነ የተከደነ ምን አለው ማለት ነው። አንደርግራውንድ ምን አለ፣ ከዛ ውስጥ ነው የሚመጥቀው ማለት ልክ ከዛ ውስጥ ይመጥቃል ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ከሞባይል ራውንቸር ከሚባል ወይ ደግሞ በጣም ከፍተኛ ክብደት ከብረት ብረት ነክ ከተሰራ ከባድ ክብደት ካለው የጭነት መኪና ላይ ከዛም ላይ ደግሞ ምን ይሆናል ማለት ነው ይመጥቃል ማለት ነው። ስለዚህ ኬት ኬት እንደሚመጥቅ ለማሳየት ያህል ነው። ስለዚህ መጀመሪያው ምጥቀት ነው ማለት ነው። በምጥቀት ሂደት ውስጥ እንግዲህ ዘ ሚሳይል ጎስ ኦልሞስት ስትራይት አፕ ኢን ድ ሊቪንግ ዘ አትሞስፌር የመጀመሪያው ሮኬቱን ሚሳይሉን የያዘው ሮኬት እንግዲህ በቀጥታ ቀጥ ብሎ ወደ ላይ ይጓዝና ምንድነው የሚያደርገው? የመሬት ከባቢ አየርን በከፍተኛ ፍጥነት ያቋርጣል ማለት ነው። ስለዚህ የመጀመሪያው በመጀመሪያው ፍሬት የመሬት ከባቢ አየርን ያቋርጣል ማለት ነው። ወደ ላይ እንግዲህ ከ1200 እስከ 1500 ኪሎ ሜትር ከፍታ በመጓዝ የመሬት ከባቢ አየርን ይለቃል ማለት ነው። ታይፕ ካል ሮኬት ኢምፒቲ ፊውል ትራክስ አለው። ዘወይ እንግዲህ በሮኬቱ ሚሳይሉን የያዘው ሮኬቶች እንግዲህ የተለያዩ ሮኬቶች አሉት። ከእነዚያ ውስጥ እንግዲህ ቦስተር ሮኬት ይባላሉ። እነዚህ ቦስተር ሮኬት እንግዲህ ሚሳይሉ በመሬት ከባቢ አየሩ ሲጋዝ የመሬት ከባቢ አየር የመሬትን ግራቪቲ ወደ ታች ስበው እንዳይጥለው ግራቪቲ በተቃራኒ የሆነ ፎርስ አለ። ያንን ፎርስ እነዚህ ቦስተሮቹ ወደ ላይ በሚሄዱበት ሰዓት ላይ የመሬት ከባቢ የመሬትን ስበትን አልፎ ወደ ላይ በፍጥነት እንዲጓዝ የሚረዱት ምኖች አሉ፣ ቦስተር ሮኬቶች አሉ። እነዚህ ቦስተር ሮኬቶች እንግዲህ በነዳጅ ነው የሚጓዙት። ተቀጣጣይ ነዳጅ ናቸው ማለት ቁልቁል ይነዳሉ ማለት ነው። ቁልቁል በከፍተኛ ፍጥነት እየነደዱ እንትኑ ወደ ላይ ይገፉታል ማለት ነው። እነዚህ ነዳጃቸውን በሚጨርሱ በሰዓት ላይ እነዚህ ባዶ ሮኬቶች ቁልቁል እየተላቀቁ እየተላቀቁ እየተለቀቁ ይሄዳሉ ማለት ነው። ይሄንን በሚቀጥለው ስቴፕ በደንብ ነው የምናየው። ሁለተኛው ደግሞ ሚድ ኮርስ ፌዝ የምንለው ነው። ሚድ ኮርስ ፌዝ እንግዲህ ሚሳይሉ የመሬት ከባቢ አየርን ካለፈ በኋላ በስፔስ ውስጥ የሚያደርገው ጉዞ ይሄኛው ፌዝ ከመሬት ከባቢ አየር ውጭ የሚያደርገው ፌዝ ነው ወይ ደግሞ ጉዞ ነው አሉ። በዚህ ጉዞ ውስጥ እንግዲህ ምንም አይነት እንትን አያስፈልገውም። ለጉዞ ምንም ምንም አያስፈልገው ነዳጅ ወይ ደግሞ በርኒንግ ፊውል አያስፈልገውም ማለት ነው። ስለዚህ ያለ ያለምንም ነዳጅ በስፔስ ውስጥ ባለው ፍጥነት።

ፓርት እንግዲህ እስከዚህ ድረስ አብሮ ምን ይላል ማለት ነው፣ ይጓዛል ማለት ነው። እንግዲህ በመጨረሻ እንግዲህ የእንትኑ ቦታው ሲደርስ በእንትኑ ምንድነው፣ ታርጌቱ ለሚገኝበት ቦታው ሲገኝ ይሄ እንግዲህ ፖስት ቡስት ቬይክል የሚባለው ፈንጂዎችን ቁልቁል ይለቅና እሱ እዛው አየር ውስጥ ይቀራል ማለት ነው። እንግዲህ አራተኛ ሶስተኛ ፌዝ እንግዲህ ምንድነው ማለት ነው ሪኢንትሪ ፌዝ ወይ ደግሞ ተርሚናል ፌዝ ማለት ነው። ይሄ ማለት ምን ማለት ነው? እንትኖቹ ይሄ ፖስት ቦስት ቬሂክል የምንለው ፈንጂዎቹን አቅፎ የያዘው ክፍል እዛው ተርሚኔት ሲያደርግ፣ ከዛ በኋላ እነዚህ ፈንጂዎቹ ደግሞ በተቀመጠላቸው ስርዓትና በተገጠመላቸው ሲስተም ሴንሰር አማካኝነት ወደ ምን ውስጥ የሚገቡበት ወደ መሬት ከባቢ አየር ውስጥ ተመልሰው የሚገቡበት ነው ማለት ነው። ዘዌራው ሲጁዋሊ መልቲፕል ኢንዲፐንደንት ታርጌተሪ ሪኢንተሪ ቬህይክል ናቸው። እያንዳንዷ ፈንጂ የራሱ የሆነ ምን አለ ታርጌት የሆነ ታርጌት ፕሌስ አለው ማለት ነው። ወደዛ የሚሄዱበት የራሱም ደግሞ ምን አለው ፓዝ ወይ ደግሞ መስመር አለው ማለት ነው። እንግዲህ ዘይ ትራቬል አት ሊስት ስፒድ ኦፍ ትዌንቲ ታውዘንድ ኪሎ ሜትር ፐርሃውር እንግዲህ እነዚህ በዛ በመሬት ከባቢ አየሩስ ቁልቁል በሰዓት እስከ 20000 ኪሎ ሜትር ከፍተኛ ቁልቁል ይምዘገዘጋሉ ማለት ነው። ዜ ሂት ዜ ታርጌት ዊዝ ዲቫስቴቲክ ፎርስ በከፍተኛ ፍጥነት ሄደው ኢላማቸውን ይመታሉ ማለት ነው። ይሄ እንግዲህ የ ይሄኛው እንግዲህ ፌዞቹና እስካሁን ያይ ነው ማለት ነው ከፍሮም ላውንቲንግ ሃው ቱ ፍሮም ዘ ላውንቲንግ ቱ ዚ አታክ ስቴጅ ይህን ይመስላል ማለት ነው። በቀጣይ ደግሞ በቀጣይ ቪዲዮ ደግሞ እንግዲህ የምናየው ምንድነው አይሲቢኤም ወይ ደግሞ ኢንተርኮንቲኔንታል ባላስቲክ ሚሳይሎች እንዴት ነው ታርጌታቸውን የሚያውቁት፣ ኢንተርኮንቲኔንታል ባላስቲክ ሚሳይል ታር ታርጌት ፕሌስ የሚለውን እናያለን ማለት ነው። ምክንያቱም እነዚህ የተለያዩ የሚገጠሙላቸው ታርጌት አንደኛ መስመራ የጉዞ መስመራቸውን በትክክል እንዲጓዙ ሁለተኛ ደግሞ ታርጌት ሊመቱት ያሰቡትን ታርጌቱን ደግሞ በትክክል አይደንቲፋይ እንዲያደርጉ የሚያገዙ የተለያዩ ምኖች አሉ። የተቀናጁ የምሪት ስርዓቶች ወይም ደግሞ የምሪ ስርዓቶች አሉ። እነሱን በቀጣኛው ቪዲዮ ደግሞ የምናይ ነው የሚሆነው ማለት ነው። ስለዚህ ሂደቱን ስለዚህ ሂደቱን እንዲሁም ባላስቲክ ኢንተርኮንቲኔንታል ባላስቲክ ሚሳይል ምንድን ነው እንዴት ነው የሚሰራው ሂደቶቹ ምን እንደሚመስላሉ የሚለውን በዚህ መልኩ እንግዲህ መረጃዎችን በዚህ ሁኔታ ነግሬ አጠናቀቅ ያለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ባላችሁበት ቦታ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።